ባለቤትህ መስተዋት ላይ ስትቆም አስቀድማ የምታየው የሰውነቷ ክፍል የቱን? ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው። አንግሊ ዳትስ ማይ ኦንሊ አንግል። ፌሚኒዝም እራሱ አይደለም አንግል። የፌሚኒዝም ጭምብል ሲገለጥ መጨረሻው ይሄን ይመስላል። ሃይማኖትን ወደ ማስካድ እንደሚያስኬድ በዚህ ቪዲዮ መረዳት ትችላላችሁ። አላችሁ ብጉር ስለወጣባት፣ ኤቭሪባዲ የብጉር መድኃኒት ንገሯት

አብርሽስ ነው ተላለ እነሱ ደግሞ ያበደ ፍቅር ውስጥ ናቸው። እንግዲህ ያሉትን ይበሉ። ፍቅሩ ከረታኝ ለሚያልፍ አሉ ባልታ እኔስ ግዴለኝ እያለች ነው ሩታ። ሰላም እኔ ተወዳጆች እንደምን አላችሁ? ዛሬም እንደተለመደው ዘና ፈታ በሚያደርጉ እንዲሁም በሚያስተምሩ ቪዲዮዎች ተመልሼ መጥቻለሁ ወዳጃችሁ ግድግዳው አረ፣ ቤተሰቦች ፍቅር ቀንሳችኋል ስላችሁ እኮ አልሰማ አላችሁ። አረ ላይክ የለም፣ ረ ሰብስክራይበር የለም። ምን አጥፍቼ ነው? እስኪ ኮመንት አድርጉ ያጠፋውት ነገርም ካለ ብቻ። ድጋፋችሁ ያስፈልገኛል። ምክንያቱም ቪው ሆነ ላይክ እያገኘን አይደለም። ፍቅር ቀንሳችኋል። እዚህ ቤት አባል ለመሆን የሚያስፈልገው መስፈርቱ ፍቅር ብቻ ነው። ገንዘብ አያስፈልጋችሁ። ፍቅር ደግሞ በላይክ ይጀምራል ማለት ነው። ይህን ቪዲዮ ከመጀመራችሁ በፊት ላይክ አርጉ። በቀጥታ ወደ ቪዲዮ ከንፈሯን ስሚያት አላውቅም እሱ ይህ ጥያቄ ብንጠየቅ እኛ እንደዚህ አንመልስም ተባብላችኋል። የመሸበት ማደር ማለት እንዳለ ሚስቶቻችሁ ሲሰሩ ከበዓል የምትወዱት ምግብ ምንድን ነው እነሱ ጠይቀናቸው ነበር፣ ነግረውኛል። ሽሮ። ባለቤትህ መስተዋት ላይ ስትቆም አስቀድማ የምታየው የሰውነቷ ክፍል የቱንያ ፊቷን እና ፀጉሯን ነው። ከቆይታ በኋላ ደግሞ ቀጥላ ልታይ ትችላለሽ። ቀጥላ ምንድን ነው የምታዩሽ? መቀመጫዋ አደገ አላደገ ነው። ይኖራቸው ደስ የሚላቸው መቀማጫቸው። ሴቶች በየቀኑ ሴት ስታረቀው ወይ ጎደለ ነው ወይ ጨመረ ነው። ጨመረ መጀመሪያ የምጠይቅልኝ ፊቷና ፀጉሯን ነው። እንግዲህ ብዙ ኢትዮጵያውያን ሴቶች ግን መስታወት ፊት ሲቆሙ የሚያዩት መቀመጫቸውን ነው እያለ ነው ይሄ ሰውዬ። አላልኩም ያላልኩ ይሄ ሰውዬ ነው ያለው። ስለዚህ እናንተ ይሄ ነገር ይመለከታችኋል ወይስ ሳይመለከታችኋል? እስኪ ሴቶች መስታወት ፊት ስትቆሙ ምናችሁን ነው ቀድማችሁ የምታዩት? እየጻፋችሁ እናልፋለን። ለማንኛውም ከብዷል ፒፕል ወግን እሱ ሳገባ አስራ ሦስት ዓመቴ ነው ብልሽ እንደው አታምኒ ማለት የመጀመሪያ ልጅ፣ የመጀመሪያ ባሌ ነው። በቃ እሱ ነው ባሌ እና ያው በመሃል ትለያያለሽ እኮ ያለ እኮ ነው። ምንድን ነው የምንለያየት? ትለያያለሽ፣ ነገሮች አሎ ነው ያው፣ እሱም እንግዲህ ወደ ሜካኒክ በመንገድ ሄደ፣ ወይም ደግሞ ማረሚያ ቤት ቆይቷል። እዛ አንድ ዘፈን ዝፈኝልኛል። ማረሚያ ቤት ሆኖ አንድ ዘፈን ዝፈኝልኝ፣ ከነበርኩበት ሕይወት ወደ ነበርኩበት ሕይወት ለመመለስ ዘፈን ያስፈልገኛል። እ ይሄ ነው እንግዲህ ታሪኩ ማለት ነው። ኦኬ ዘፈን ያስፈልጋል። በቃ እንደ ዘፋኝ ተዋዋልን። እሺ ተዋዋልን። እኔም ደግሞ ምንም ችግር የለም ምክንያቱም በጎ ሰው ነው፣ ደግ ሰው ነው። የምሬን የምነግርን፣ ለኔ ምንም ስላላረግልኝ አይደለም። ምንም አያርግልኝ። ክፉ አይንካው፣ ይኑር አሜን። ገብቶሻል። ግን በጣም ደግ ነው ከምልሽ በላይ። ያኔ በዛ ዘመን እንደኔ ቢጤ እኛ ጋር የሚጠብቀን ነበር። እኛ የምንሰራበት ዮሐንስ ቤተክርስቲያን ፊት ለፊት ነው እና የኔ ቢጤ እኛ ብር ላይ ነው የሚገኘው ማለት ነው። አስር ሺህ ብር ሰጥ በዛን ሰዓት ሁ የሚጠብቀን ሰው እያባረረብን ጠፋ ሰውዬው ባለ ሀብቶና፣ እሱም አስር ሺህ ብዙ ይገዛል። ገብቶሻል አይደል? ምን ሩቅ እኮ አይደለም። ሀያ ዓመት ማለት እኮ ምን ምን ሩቅ አይደለም። ያው ስንለው ነው ስንመጣው ነው እንጂ ምንም ችግር የለም። ደግ ስለሆነ ያው ደሙ ልጅ አባት ነው እንዴ? ይህን ስራ ስትሰጪ እንዴት ነው? ምንድነው ቢያስደምጥሽ? አንተ የነ አመለ ሸጋው የማር ወለላው ጣምና ከጣዝማ ማር ወለላ

ሰሞኑን የተዘዋወረ ያለ ቪዲዮ ነው መሰሉ ፋንታሁን ከወርቋይተ ነው ጋር እንግዲህ የሚገርም ጊዜ ነበራት። በ13 አመቷ አግብታው በ14 አመቷ የወንድ ልጅ እናት ሆናለታለች ማለት ነው። ያው የሚሊዮነር ሰውዬ በጣም መልካም ሰው እንደሆነ ብዙዎች ይመሰክሩለታል። እሷም እንግዲህ በድጋሚ መስክራለታለች። ብቻ ዘፈን እስከ መዝፈን የደረሰ ግንኙነት ነበራቸው። በጣም ደስ ይላል። ግን ከማይረሱ ዘፈኖቿ መሀል አንዱን ላስታውሳቸው።

እንግዲህ በጊዜዋ ራሱ ዘናጭ የነበረች በጣም ቆንጅዬ ሴት ነበረች፣ አማላይ ነበረች። ወርቁ በሰዓቱ አፈፍ አድርጓል ማለት ነው። ይመቸው ወርቁ እንግዲህ በአስራ ሶስት አመቷ እሱን እንዳገባች

ለሴቶች ጠላት የሆነ ኢንስቲቱሽን ነው ራሱ ፈርሳም ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ብሄቪራቸው ማኔጅ ስለሚያደርግ ይኖ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቲቲቭ የሆነ አገንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣል አይዲዮሎጂ ነው ብዬ ነው ማስበው በብዙም ከዛ ከዶክተር ማህሌት ጋር በጣም የምስማማለው፣ ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው፣ ከዛ ውስጥ መውጣት ይቶከሰ ሎንግ ታይም። ባይ ዘ ወይ እንደዚህ ሳብራን ወተን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ፣ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ እየተጫወተ ያለ የሴቶቻችን ላይ ምንድነው ወደኋላ <sighs> እያስቀረል ፌሚኒዝም እንግዲህ ጭምብሉ ሲገለጥ ይህንን ይመስላል። በጣም በይፋ መመታት አለበት። ሃይማኖት የሚል ንግግር እስከ መናገር ደርሰዋል። ሃይማኖት ሲባል ኦርቶዶክስን ብቻ አይደለም፣ ሙስሊምን ብቻ አይደለም፣ ፕሮቴስታንትን ብቻ አይደለም፣ የትኛውም የሃይማኖት ነው የሚለው ንግግሯ ላይ እንደሰማችሁ። ሃይማኖት እንግዲህ ጋጥ ወጥነትን የሚቃወም ስርዓትን የሚያስይዝ ስለሆነ እሱ ለነሱ እየተመቸ አይደለም ማለት ነው። ሴቶች ጨቆን የለባቸውም። ሴቶች መደፈር የለባቸውም። ሴቶች አካላዊም ሆነ አእምሮዊ ጉዳት ሊደርስባቸው አይገባም። ኦፍኮርስ፣ ይሄንን ሁሉም ሰው የሚስማማበት ጉዳይ ነው። እንደዚህ ይል ይልና በኋላ ላይ ግን ይሄ ዲሞክራሲ በሚል ወይም ሴት ልጅ ነፃነቷን የፈለገችውን ታርግ የሚል ነገር ይመጣና ምን ይሆናል? ወደዚህ አይነት ነገር ሃይማኖት አስሮ አስቀርቶናል፣ ሃይማኖት እኛን እየጨቆነ ነው። ስለዚህ ሃይማኖት መመታት አለበት። ሴት ልጅ ከሃይማኖት አስተሳሰብ መውጣት አለባት የሚል እንቅስቃሴ ተጀምሯል ማለት ነው። የፌሚኒዝም ጭንብል ሲገለጥ መጨረሻው ይህን ይመስላል። ሃይማኖትን ወደ ማስካድ እንደሚያስኬድ በዚህ ቪዲዮ መረዳት ትችላላችሁ። ሳማት፣ እሷ ደግሞ ሳቀች። ወይኔ ጉዴ! አብርሽስ ቤተሰቦች፣ አብርሽስ

ሰላም የሩታ ቤተሰቦች፣ ሰላም ለእናንተ ይሁን። አሜን። እንግዲህ ያልኳቸው ሰው እሱ ነው ማለት ነው። ኤርሚ ይባላል። ያው እንግዲህ ታስታውሱታላችሁ ወይም ታቁታላችሁ። ምክንያቱም አዲስ ብት አይደለም። እኔ ስራዎቼ እንጂ ማንነት አይታወቅም። አያችን እንግዲህ እንደዚህ አይነት ሰው ድብቅ ነው። ስራዎቹን ብቻ ነው የሚያሳየው። በስንት አንዴ ነው ብቅ የሚለው? ነው

ወንድ የሰማኛ ደግሞ እናሷ ከተለያየ ነው እኮና፣ አንድ አመትና አምስት ወራት መሰልከው እኮ ገና ሁለት ሳምንት ሶስት ሳምንት ቢሆነን ነው። ለምን አንድ ቀን አይሆንም? ለምን አንድ ቀን ለምን አይሆንም? እንዴ ኖ ስራታ ነው የምታወራቸው ነገሮች አስተካከል። በቃ ነው ባጭሩ ነገር ያለው በቃ፣ ከህይወታችን ውጣ፣ ከሁለታችን ቢሆን ከዚህ በኋላ ሚዲያም ላይ ይሁን ምንም ነገር ላይ እንዳላይ። ከዛም በኋላ ግን ራስን ሲሆን ውስጥ እየከተትክ እንደሆነ ማወቅ አለበት፣ ከተረዳኝ ማለት ነው። እዛ ቻና ማስፈራራ አይደለም እዚህ

በልእንዳ ጦርነቱ እንደቀጠለ ነው ትላለህ። እነሱ ደግሞ ያበደ ፍቅር ውስጥ ናቸው። እንግዲህ ጋይስ ምንድን ነው ነገሩ? ምንድን ነው የተፈጠረው? እኔ ሰሞኑን ከሚዲያ ጠፋህ ስል ምንድን ነው የተፈጠረው? ሌላ ሰው ጋር ጭራሽ። ኧረ ጋይስ የሆነ ነገር አድርጉ እስኪ

ያሉትን በሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መሽተፋኝ የልብን ካገኘው ከተሰ ያሉትን ይበሉ ፍቅሩ ከረታኝ ለሚያልፍ አሉባልታ እኔስ ግዴለኝ እያለች ነው ሩታ። እናንተ ስምን ተላላችሁ። ቤተሰቦች ብጉር ስለወጣባት፣ ኤቭሪባዲ የብጉር መድኃኒት ንገራ። የብጉር መድኃኒት ምንድነው? ሰው ብጉር ሲወጣበት ምን አድርጊ ነው የሚባለው? ወይ ብጉር የምታውቁት ሰው የጓደኛችሁ ምናምን ብጉር ሲወጣበት ምን አድርጉ ብላችሁ ነው የምትመክሯቸው? ክፍል ሊሳሳት አይችልም ነው እዩ

እዚህ ተደርሶልኛል። እሺ፣ ሰላም ነው አባ። ሰላም ነው እንዴት ነው አለሁልሽ። አንድ ነገር እሺ፣ አስቸግረኝ። ችግር የለም አስቸግረኝ። አሰግረሽ አንደ እዚህ ሰፈር መስማት ለተሳናቸው ሰዎች እሺ፣ የብር ድጋፍ እያደረግን ነበር። ባ ምን አልከኝ? መስማት ለተሳናቸው ሰዎች የብር ድጋፍ እያደረግን ነበር። የምትለው አይሰማኝ። ምን ያልከኝ ነው? መስማት ለተሳናቸው ሰዎች የብር ድጋፍ እያደረግን ነበር አባ ይቅርታ ነው የምትለው እየተሰማኝ አይደለም። አሁን እኮ እየተሰማኝ ነበር። ባርቆቢ ነው፣ ባርቆቢ ነው። አ እንጃ ስማ፣ አስባችሁታ እዚህ ሰፈር መስማት ለተሳናቸው ሰዎች እርዳታ ድጋፍ እየተደረገ ነው፣ ገንዘብ የተሰባሰበ ነው። አልሰማ ምን አልከኝ? አረ ቢዝነስ ማይንድ ጠላው፣ በቃ በስመ ሰው ተመትቷል። ሰው የምትሆኗል። እናንተም እኮ ታደርጉት። ትላንት ደግሞ አንዱን ወይ እሱን ቪዲዮ አግኝቼ ቢሆን ባመጣሁላችሁ ረስቼው ነው ማርያምን። ትላንት አንዱ ምንድነው የሰማሁት፣ ከሬዲዮ ነው የምንደውለው፣ እና በአይምሮ በሽታ ተጠቅተህ ለረጅም ጊዜ አማኑኤል ሆስፒታል እንደነበርክ ሰምተን እርዳታ ስናሰባስብልህ ነበረ። አሁን ላይ ወደ 3.7 ሚሊዮን ብር ተሰብስቦ ወደ አካውንት ሊላክልን፣ እንኳን ደስ አለ አሉት። እንኳን አብሮ ደስ አለን። ከዛ እኔ ክስት ምን ቢል ጥሩ ነው። እና ምን ያህል ጊዜ ቆየ አይማኑኤል ሆስፒታል ምናምን ሲሉት፣ አላስታውስም ብዙ ጊዜ ነው ምናምን ማለት። በሰዓቱ ታምሜ ስለ አሁን ተሽሏል። በደንብ አልተሻለኝም ግን አሚን ላይክ፣ በቃ ደም ነው ያልኩት። ምክንያቱም ሰው ደውሎ አማኑኤል ሆስፒታል ነበርክ ቢለኝ ነው። በኢየሱስ ስም ነው የምለው። ሰው ግን ምን ያህል ምን ሁኔታ ውስጥ ቢሆን ነው እንደዚህ? ከባድ ነው። እግዚአብሔር ምስክሬ ነው። እሺ፣ ሰሞኑን ደግሞ ኤ አይ ቪዲዮዎች ሌላ ታሪክ ውስጥ ገብተዋል። ጋይስ፣ እስኪ እንያቸው። በጣም መሮኛል። የውነቴን ነው። ታማኝ የሆነ ሰው ነው የጠፋው። አንዴ ማዘር አስደውኝ ብሎ ስልኬን በጥላይ፣ አሁን ባለቤቴን ምን ልበለው? በጣም መሮኛል። የውነቴን ነው። ይህንም ቪዲዮ ደግሞ ባልየው መልስ ሰጥቶበታል። የባልየው መልስ ስሙ ሞኛ ሞኝ የሆነች ሚስት ነው ያለች የትም ስልኳን ተሰርቃ ትመጣለች ደግሞ ባለቤቴ ምን ይለኛል ብላ ታወራለች አታፍርም ፈጣሪ ትግስቱን ይስጥኝ ሞኛ ጋይስ በቃ ኤ አይ ሌላ ሌቭል ላይ እየደረሰ ነው በቃ አንዳንድ ቦታ አማረኛቸው አሁን ያስቃል ረገጥ አድርገው ነው ግን በጣም መነጋገሪያ ሆኗል ሌላም ላሳያችሁ ኤ አይ ጀነሬት አደረጋቸው የተባሉትን ሰዎች እንበላቸው ሰዎች እንያቸው እስኪ አሁን ምን እየተሰማች ነው ምንም አይነት ስሜት አይሰማኝም። እኛ እውነተኛ ሰዎች አይደለንም። እኛ በአዲሱ ጉግል ቤዮ ስሪ ኤአይ እየተሰራን ቪዲዮዎች ነን። ለራስሽ የምታውቂው አንድ ነገር ነገር እኔ ኤአይ መሆን ይናቃለሁ። ብዙ ሰዎች እኔ እውነተኛ ሰው እንደሆነ ያስባሉ። እንደዛ ብለው ካሰቡ እንግዲህ ተሳስተዋል። ይሄንን ይሁ ጋስ፣ ይሄንን ይሁ በቃ። ምንድን ነው ፊልም አሁን ፊልም የሚሰሩ ዳይሬክተሮች ምንድን ነው ተስፋቸው ይሄን እያየን ሰላም እኔ በኤአይ ጀነሬት የተደረግኩኝ የልዩ ዲጂታል አካዳሚ አባተር ነኝ። በዚህ ፔጅ ላይ ስለተለያዩ የኤአይ ቱሎችና በኤአይ ፓወር የሆኑ የዲጂታል ማርኬቲንግ ስትራቴጂዎች እንዲሁም ቢዝነሱትን ከአንድእሱ ኤግዚስት ያደርጋሉ ማለት አሁን እንደዚህ እየተጓዙ ቢመጡብንስ መንገድ ላይ ምናምን እየተጓዙ ምናምን ኤአይ ነ ምናምን ነገር ቢሉ መቼም እንደዚህ ከተሰሩ ቀጣይ ደግሞ እንዲጓዙ ተደርጎ ምናምን መሰራቱ አይቀርም። ዳኔ እንዴት ልን ምን ልናደርግ ነው? እንዴት ነው የምናውቀው? እንዴት ምን ልናደርግ ነው? መንገድ ላይ ብናገኛቸውስ ነው ጥያቄው። ገብቷቸዋል ማለት ላይክ ካሚን መንገድ ላይ የሄዱ ብናገኛቸው ምንድን ነው የምናደርገው ነው። አንደርስታንዲንግ ብዙም የሌለው ሰው ሪል ሰዎች ነው ይመስሉ። በጣም ያሰጋል። ምክንያቱም እንደዚህ በተለይ ክሬተሮች ኮንተንት ክሬሽን ላይ የሚሰሩ ፊልም ላይ የሚሰሩ ሲኒማቶግራፈር፣ ዳይሬክተር፣ ደራሲ የሚባሉት ሰዎች በሙሉ በኋላ ላይ ምንድን ነው የሚወጣቸው? ምክንያቱም በኤአይ ሰው ፊልም እየሰራ ከሆነ እሺ፣ ቀጣይ ከባድ ነው ብቻ ምን ያላቅም። እናንተ የሚሰማችሁን ነገር ጻፉ። በጣም ከባድ ነው የምር ማለት ነው። ያንተ የወር ገቢ የኔ ያመት ገቢ ነው።

ከሸመገለ ካረጀ በኋላ ማለት እንዲህ አይነት ስህተት አያጋጥማችሁ ጋር የህይወት ዘመን ስህተት ማለት ነው። በቃ በዘራችሁ አይግጠማችሁ እያሉ መጸዳጃ ቤት ውስጥ ስልክ ይዞ ለሚገባ ጓደኛችሁ ይህን ቪዲዮ ላኩት። ለረጅም ሰዓት መጸዳጃ ቤት ላይ መቀመጥ በርካታ የጤና ቀውሶችን ያመጣል። ወደፊት እንዴት አካባቢ ያሉ የደም ስሮች ላይ ከፍተኛ የሆነ ጫናና ፕሬር ስለሚፈጠር በኪንታሮት ያለንን ተጋላጭነት ከፍ ያደርገዋል። እንዲሁም ኪንታሮት ካለ ደግሞ እንዲባባስ ያደርጋል። ሌላኛው ወደ ታችኛው ሰውነታችን ክፍል በቂ የደም ዝውውር እንዳይኖር በማድረግ መቆጥቆጥ፣ መደንዘዝ አይነት ስሜት እንዲኖር ያደርጋል። በተደጋጋሚ ለረጅም ሰዓት የምንቀመጥ ከሆነ ለቫሪኮስ ቬን ለሚባለው በሽታ ያለንን ተጋላጭነትም ይጨምራል። እንዲሁም መጸዳጃ ቤቱ ንጽህናውን ያልጠበቀ ከሆነ ደግሞ ስልክን እዛ ውስጥ አድርገን ስንነካካ ባክቴሪያ በቀላሉ ወደ ስልኩ እንዲሄድ እናደርጋለን። ስለዚህ መጸዳጃ ቤት ላይ ከአስር ደቂቃ በላይ አለማሳለፍ፣ አለማማጥ እንዲሁም ለረጅም ሰዓት የምንቀመጥ ከሆነና ድርቀት ካለ ደግሞ እግራችንን ከፍ አድርገን የሆነ ነገር ከስራ አድርገን መጠቀም፣ እንዲሁም ስልክ ይዞ ወደ መጸዳጃ ቤት አለመግባት ያስፈልጋል። መጨረሻ ላይ አልሻት ተመችታኛለች። የሆነ እግራችሁን ከፍ አድርጋችሁ ቁጭ በሉ እንጂ እኔ አሁን ትልቅ በሽታ ነው ያለብኝ። ሽንት ቤት ከገባው ስልኬን ይዛለሁ። ረሳ አለው ሽንት ቤት መሆን ጋይስ። ስለዚህ መጸዳጃ ቤት የሚቆይ ለስካላችሁ ወይም ፍቅረኛችሁ ወይ ባላችሁ መጸዳጃ ቤት እየቆየ ካስቸገራችሁ፣ ይሄን ቪዲዮ ሼር አድርጉለት። አትቆይ ብራዘር፣ በኋላ ዘ ተሰባብረህ ትወድቃለህ። ለኔም ነው ይሄ ምክር ባይዘው፣ እኔም በሽታው ስላለብኝ ነው። ለማንኛውም ለዛሬ አመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበር። ቤተሰቦቼ፣ እንደተለመደው ፍቅር መስጠታችሁ እንዳታቆሙ፣ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ባይ ተቀጣይ